ሰላም ለልደት ከልደተ ጽጌ አምሳሉን በለነቃማይ ይስታይ ወጠን ለሰማይ ዘላይሉ ኢየሱስ ክርስቶስ አምላክን አሃዜ ኩሉ መላ ምድረ ለልደት ከሰላሙ ወሳይሉ እስከ አንበሳ ወላይም ህቦረ ወአሉ በዝችም ቀን የመለኮትን ነገር የሚናገር የወንጌላዊ ዮሐንስ መታሰቢያው ነው። በጸልወቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። በዝችም ቀን ከቅድስት አርሴማ እና ከመሚነቷ ከአጋታ ጋር ደናግል በሰማዕትነት አረፉ። ይህም እንዲህ ነው። ከሃዲው ዲዮ ቅልጥያኖስ ዘመንበከሃዲው ዲዮ ቅልጥያኖስ ዘመን እርሱ መልኳ ውብ የሆነ ብላቴና ድንግል ያገባሽቶ የሀገሩ በየሀገሩ ሁሉ ሄደው መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይህችን የሚመስላት የሌለ ቅድስት አርሴማንም በሮሚ ሀገር በአንድ የድናግል ገዳም ውስጥ አገኟት። ስዕሏንም ስለው ለንጉስ ዲዮ ቅልጥያኖስ ላኩላት እርሱም ይህችንም የሚመስላት የሌለ ቅድስት አርሴማን በሮሚ ሀገር በአንድ የደናግል ገዳም ውስጥ አገኙ። ስዕሏንም ለስለው ለንጉሥ ዲዮቅልጥያኖስ ላኩለት። ንጉሱም ስዕሏን ባየ ጊዜ እጅግ ደስ አለውና ለሰርግ እንዲመጡ ወደ መኳንንቱ ላከ። ሊያም ደናግል ይህን ነገር ባወቁ ጊዜ ይረዳቸው ዘንድ እንግልናቸውን ይጠብቅ ዘንድ አልቀሰው ሰው ወደ እግዚአብሔር ለመኑ። ከዚህም በኋላ ተነስተው በስውር ሸሹ። የንጉር ድስጣድስ ግዛት ወደሆነ ወደ አርማኔ ሀገርም ደርሰው በአንድ ቦታ ተቀመጡ። ከእርሳቸውም ጋራ የተሰደዱ ቁጥራቸው ሰባ አምስት የሆነ ወንዶች ሴቶችም ሰላሳ ዘጠኝ የሆኑ ከእርሳቸውም ጋር አሉ። ምግባቸውንም አያገኙ ነበርና በታላቅ ችግር ውስጥም ኖሩ። ከእነርሱ መብራት የምትሰራ አንዲት ሴት ነበረች። በእርሷም የእጅ ስራ ከሚገኘው በየጥቂቱ ይመገባሉ። ንጉሥ ዲዮገልጥያኖስም የከበረች አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በአርማኒያ ሀገር እንዳለች ስለ እርሷ ሰማ። ደግሞም ለአርማኒያ ንጉሥ ድረድ ጥራ ስለ እርሷ ከዲዮገልጥያኖስ ሸሽታ እንደመጣች አርሴማን ስራም ነገሩት። እርሱም አንዱን የአርማኒያን መኮንን ለእኔ ጠብቃት ወደ እኔም ላካት ብሎ አዘዘው። ደናግሉም ይህን በሰሙ ጊዜ ወደ ሌላ ቦታ ተሰወሩ። ወደ ንጉሥም ወነጀሏቸው። ንጉሥም ቅድስት አርሴማን በክብር አድርገው ያመጧት ዘንድ አዘዘ። እርሷም ወደ እርሱ መምጣትን እምቢ ባለች ጊዜ እየጎተቱ ወስደው ወደ እርሷ አደረሷት። የቅድስት አርሴማንም ለሀይና ደምግባቷን ባየ ጊዜ ድንግል ነዋል ያረግስ ሽቶ እናቷ አጋታን አባብላሽ ታሰኝለት ዘንድ አዘዛት። አጋታ ወደ እርሷ ሂዳ ልቧን አስጨከነቻት። እንዲህም ማለቻት፣ ውጪ ይህ ርኩስ አረሚ እንዳያረግስሽና ሰማያዊ ሙ እርሱ ክብር ይግባውና የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ንጉሱም ይዞ ወደ እልፍኙ ሊያስገባት ከአደባባይ መካከል ተነስቶ ድንግል አርሴማን ያዛት። በዚያን ጊዜም በቅድስት አርሴማ ላይ የእግዚአብሔር ኃይል አደረባትና በምድር ላይ ጣለችው። እርሱ ግን በጦርነት እጅግ የጸና አርበኛ ስለነበር በታናሽ ሴት ፊት ብላ በታናሽ ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። ራሷንም በሰይፍ ይቆርጡ ዘንድ አዘዘና ቆረጧት። ከዚህም በኋላ ድናገሉ ሁሉ ከእናቶቻቸው ጋጋታ ጋር ይገድሏቸው ዘንድ አዘዘ። አንዲት የታመታ የታመመች ድንግል ነበረች። በአልጋዋ ላይ ላይም እንደተኛች ወደ ወታደሮች ጮኸች። መጥተውም እንደ እህቶቿ ራሷን ቆረጡ። ሁሉም የሰማዕትነት አክሊልን ተቀበሉ። እነዚያንም ከሮሚ ሀገር አብረው የመጡ ወንዶችን ግም ገደሏቸው። ቁጥራቸውም ሰባ አምስት ናቸው። ስጋቸውም በተራራ ላይ የተጣለ ሆኖ ቀረ። ሰማዕታትም ከተገደሉ በኋላ በንጉስ ላይ ጋኔን ተጫነበት። መልኩም ተለውጦ እንደሪያ ሆነ። ቅዱስ ጎርጎሪዎስ ወደ እርሱ መጥቶ በላዩ ጸልዮ እስካዳነው ድረስ ስለዚህ ክብር ይግባውና ጌታች በጌታችን በኢየሱስ ክርስቶስ ስም አመነ። የቅዱሳን ሰማይታት ምስጋቸውን ከተላለ በሰብስቦ በአማረ ቦታ ኖሯቸው ያማረች ውብ የሆነች ቤተክርስቲያን ተሰራላቸው። ከእነርሱም ታላቅ ድንቆች ታምራቸው ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም በፆታ ህሩ ያን ደው እንዘተሃብር ይፆታ እንበለ ጥፍሪ ምን ብልሃተኩ ያን ወሳይ ፍለሳነ መንታ